አቡነ እጨጌ ዮሐንስ ዘጠገሮ አባታችን የተወለዱት በኢየሩሳሌም አውራጃ ልዩ ስሙ ሳሬራ በሚባል ቦታ ነው። የካቲት 28 ተጸንሰው በወራ አህዳር 28 ለ29 ሌሊት ተወለዱ። የአባታቸው ስም ዲላሶርስ ሲባል የእናታቸው ስም ደግሞ እምነ ጽዮን ይባላል። ወላጆቻቸው እግዚአብሔርን የሚፈሩ ደጋግ ጻድቃኖች ናቸው። ጻድቁ አባታችን ገና በአምስት ዓመታቸው ሳሉ ወላጆቻቸው ወደ እግዚአብሔር ቤት ይዘዋቸው ሲሄዱ የእመቤታችን ስዕል ተመልክተው መሳቅ ጀመሩ። እመቤታችን ድንግል ማርያም ከምስሉ ወጥታ በምን አወከይ ብላ አቅፋ ሳመችው። ከእንግዲህ በኋላ የልጅ አገልጋይ ትሆናለህ ኑሮህም እንደ መላእክት ይሆናል። በአንተ ምክንያት ብዙ ሰዎች ይድናሉ። በምድር ላይም 500 ዓመት ትኖራለህ ብላ ባርካው ተሰወረች። ከዚያችን ቀን ጀምሮ አባ ዮሐንስ ለክርስቶስ ተላልፎ ተሰጠ። 50 ዓመትም በበረሃ ሲጋደር ኑሮ ከዓመት በኋላ በደመና ተጭኖ በመላኩ ቅዱስ ገብርኤል መሪነት ወደ ቅዱስ ሀገር ኢትዮጵያ መጡ። በጻድቆ አባታችን አቡነ ተክላማኖስ ዘመን መጨረሻ የመጡ ሲሆን መንኩስና ከደብረ ሊባኖስ ገዳም ተቀብለው ለዓመት በጾም በጸሎት በተጋሎ ቆይተዋል። አባ ዮሐንስ ወደ ተዘጋጀላቸው ምድር በቅዱስ ገብርኤል አሳሳቢነት ወደ ጠገሮ መጡ። ይህ ገዳማቸው የሚገኘው በሰሜን ሸዋ በመንዝና የፋት ክልል መዘዞ በሚባል ቦታ ሲደርሱ በእግር አንድ ሰዓት ከተጓዙ በኋላ የሚገኝ ሲሆን አስደናቂ የጻድቁ የእጨጌ ዮሐንስ ገዳም ነው። አባታችን በተጋድሏቸው ሳሉ ሰዎች በክፋት ተነሱባቸው። ሰይጣን በእነሱ ላይ አድሯልና እንዴት እንደሚያጠፏቸው ይማክሩ ጀመረ። ሊገሏቸው ፈልገው ቅድስናቸው በሁሉ ዘንድ የታወቀ ነው እና ፈሩ። ለምን ከምድራችን ከወንድ ያረገዘ ሴት ፈልገን በሐሰት እንክሰሳቸው ብለው ወርቅና ብር ለሴቷ ሰጥተው በሐሰት ከእርሱ አርግዣለሁ ብላ እንድትናገር አደረጓት። አባታችን በሕዝብ ፊት በሐሰት ተከሰሱ። ጻድቁም አንቺ ሴት ከኔ ነው ያረገሽው አሏት። እርሷም አዎ ካንተ ነው ልትግር ነው እንዲህ አለችው። አባታችንም አዝነው በአንችና በእኔ መካከል እግዚአብሔር ይፍረድ ሲሉ ወዲያው ለሁለት ተሰንጥቃ ሞተች። የአገሩ ሰዎችን ፈሩ። ጻድቁም ምድሯን ረገሟት። የተዘራው ዘር አይብቀልብሽ፣ የተተከለው አይጽደቅ፣ ብርድና ውርጭ ይፈራረቅብሽ ብለው ረገሟት። በደመና ተጭነው ወደ ሰሜን ጎንደር እስቴ ጉንደ ተክለ ሃይማኖት ሄዱ። አባ ዮሐንስ በመላው ኢትዮጵያ ዙረው ያስተማሩ ሲሆን ከቅድስናቸው የተነሳ በፀሐይ ላይ 50 ዓመት በጨረቃ ላይ 50 ዓመት፣ በደመና ላይ 50 ዓመት እንዲሁም በዓለም በክንፍ በመዞር በደመና ላይ 50 ዓመት የኖሩ አባት ናቸው። ከሰው ተወልደው ከመላእክት ተደምረዋልና በይፋ ጠገሮ ባለወልድ በአፋር አዘሎ በመንስ ፍርኩታ ኪዳነ ምሕረት በደብረ ሊባኖስ። በጉንደ ተክለ ሃይማኖት ሳፈንጅ ዮሐንስ ብልጋ ዓለምን በመዞር እና በሌሎችም ስፍራ በመዘዋወር በታላቅ ተጋድሎ በጾምና በጸሎት ቆይተዋል። ከሰማይ መስቀር የወረደላቸው ሲሆን ዛሬም በገዳማቸው የሄደ ሰው በወረደው በእጃቸው መስቀል እየተዳበሰ ቆሞ በጸለዩበት ባህር በጸበላቸው ይጠመቃል። በተጨማሪም ይዞት በነበረው መቋሚያ ጀርባችንን እንዳበስበታለን። ማየት ማምን ነውና መታችሁ ገዳሙ ጎብኙ፣ ተሳለሙ። ቁመውም ከጸልዩበት ባህር ውስጥ ደረቃሿ ይወጣል። በገዳማቸው አባ ዮሐንስ 500 ዓመት ከኖሩ በኋላ ረፍት ዘመናቸው ደረሰ። መዳን ያለምም ከ15 ነቢያት፣ ከ12 ሐዋርያት፣ ሄሮደስ ያስፈጃቸው 144,000 ሕፃናትን፣ አብርሃም የይስሐቅ ያዕቆብን፣ ሁሉንም ነግደ መላእክትን፣ ነቢያትን፣ ሐዋርያትን፣ ጻድቃን ሰማዕታትን አስከትሎ መጣ። ለአባ ዮሐንስም እንዲህ ሲል ቃል ኪዳን ገባላቸው። ስምህን የጠራ ገዳምን የረገጠ መባ የሰጠ ቤተ ክርስቲያንን የሰራ ያሰራ የረዳ ገድልህን የሰማ ያሰማ ያስተረጎመ መታሰቢያህን ያደረገ እስከ አስር ትውልድ እምርላለው። ንሳ ሳይገባ አይሞትም። ልጅ መውለድ ባይችል መሃን ቢሆን እኔ ልጅ ሰጠዋለሁ። የክርስቲያን ማደሪያ በሆነች ገነት ወይም ደብረ ጽዮን በብርሃን ቦታ አስቀምጠዋለሁ ብሎ ቃል ኪዳን ሰጣቸው። ገድላቸው በጥቂቱ ይህ ነው። እንዲሁም ገድልህን በቤትህ ያስቀመጠ ርኩስ መንፈስ አይነካውም ክፉ አጋንንት አይነካውም። ቸነፈር ወብ አይነካውም። መላከ ጽልመት አይነካውም። በገዳምም መነኩሴ ቢቀበር በሰማይ ክንፍ አበቅልለታለሁ። አይሁድም አረማዊም ያላመነ ያልተጠመቀ በገዳምም መጥቶ ቢያርፍ ይቅር እለዋለሁ። እንደ መቃብሬ ጎለጎታ እንደተቀበረ አድርጌ ቆጥርለታለሁ። ጌታችን ይህን ነግሯቸው ወደ ሰማይ አድረገ። አባይ ዮሐንስም ሐምሌ 29 ቀን አረፉ። በጉንደ ተክለ ሃይማኖትም ተቀበሩ። ከ157 ዓመት በኋላ አንድ የበቁ ባህታዊ ወደ መንዜደው የረገሟት መሬት እንድትቀደስ የተዘራው እንዲበቅል ከስውራን አባቶች ጋር በመሆን ግማሽ አጽማቸውን ከጉንደ ተክለ ሃይማኖት አውጥተው አርባ ሃራ መድኃኔዓለም አጠገብ በላይ በፍሩክታ ኪዳነ ምሕረት መጋቢት 18 ፍልሰታ አጽሙ አረፈ። ምድሪቷም ተባረከች፣ የዘሩትንም አበቀለች። ውርጩም ብርዱም ቀነሰ። ዝናብ አልዘንብ ሲል ሰብል የሚጨርስ አንበጣ ሲመጣት ታቦታቸው ወጥቶ ምህላ ይያዛል። ወዲያውኑ መቅሰፍት ይርቃል። ዝናብም ይዘንባል። ጸበላቸው ሽባ ይተረትራል፣ ድውይ ይፈውሳል። ከሰማይ የወረድላቸው መስቀል ታምር ይሠራል። ከባሕራቸው ደረቅ አሸዋ የሚወጣበት የጠገሮ ጻድቁ እጨጌ ዮሐንስ በረከት ይደርብን። አሜን። ወስባት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር።